ሱመያ የሰራችሁን ቪዲዮ ስላየሁኝ 13 ቀበሌ ላኬ ማርክ ሆቴል ነው ምናምን ነገር ስላለች ወደዚህ ሆስፒታሉ ፈለገ ሆስፒታል የሚለውን ቪዲዮ ላይ ቻለ እዛ ጋ ወሰደኝ አልኩት። ይዞኝ እየሄደ ነው ታክሲ። መንገዱን ስጓዘው በቃ በሀሳብ ሱመያ የሆነ ዲኮር አርጋ ኬክ አርጋ ልጆቹን ፎ አርጋ አለባብሳቸው ምናምን ነገር በቃ የምትጠብቀኝና ሰርፕራይዝ የምትለኝ ነገር እየመሰለኝ ነው። ኢንሻአላህ እንደ ሀሳብ ያለ ያርገው። ሰኢዶ እንግዲህ በቃሉ መሰረት የሚስቱ አዩና ከነ ጓደኞቿ ያለውን ጭቅጭቅ ከምንም ሳይቆጥር ተቋቁሞ በቃሉ መሰረት ከውቢቷ ባህርዳር ተገኝቷል። እንግዲህ ንግስቷን ፍለጋ ንግስቷንና ልጆቹን ፍለጋ ባህር ዳር ከተማ ይገኛል ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ፈጣሪ ሰላማችሁን እያብዛው። እንዲሁም ክርስቲያን ቤተሰቦቼ ሰላም፣ ሰላም፣ ሰላም ብያለሁ። ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። ላይክ ሸር እያደረጋችሁ ቤተሰብ እየሆናችሁ ስለምታበረታቱኝ ከልብ ነው ማመሰግነው። በጣም ነው መወዳችሁ እንግዲህ ሰኢዶ ወደ ባህር ዳር ሄዳለሁ እያለ ነበረ እና እንግዲህ ያው እንዳያችሁት አዩም ጓደኞቿም ባህር ዳር አትሄድም አትሄድም እያሉ ወደዛ መሄድ የለብም እያሉ ሲጨቃጨቁት ነበር። እሱ ግን በቃሉ መሰረት ከባህር ዳር ከተማ ይገኛል ማለት ነው። ውድ ቤተሰቦቼ እንግዲህ መግቢያ ላይ እንዳያችሁት ጉዞ ጀምሮ እየሄደ እያለ የሚያሳይ ቪዲዮ ነው። እስኪ ቀጣይ የሚሆነ አብረን እያየን ቆይታ እናደርጋለን። ላይክ እያደረጋቸው አብራችሁኝ ነው ደርሻለው። 13 ቀበሌ ይኸው ዋንዳቦ ሆስፒታሉ አካባቢ ነው ያለሁት። ደርሻለው። ኦኬ፣ ወደ ቤተሰቦቻችን ሰዎቻችን፣ እንዳያችሁት ባህር ዳር አንቺ አለም ሱመያ እዚህ ነበረች ማለት ነው እዚህ ነበረች ያረፈችው ለው እቴጌ ጣይቱ መዝናኛ ነው። እቴጌ ጣይቱ መዝናኛ እና ውድ ቤተሰቦቼ እንግዲህ ሱመያ ከነበረችበት ሆቴል ደርሷል ሳይድ። ነገር ግን እዛ ሆቴል ብዙ ጊዜ ለረጅም ጊዜ እንደቆየች ና እዛ እንደነበረች አረጋግጧል ግን በቃ እንግዲህ አጧት። እዚህ ከተማ ውስጥ የለችም። ሄዳለች አሉ እንትልል ነው ማለት ነው። ወደዛ ወደ ገጠር ሂጅ ልፈልጋት ነው። እዚህ ምንም ተስፋ ማድረግበት የለም ማለት ነው። ከተመቸኝ እንግዲህ በአይሱዙ ቅጥቅጥ በምናምን እየሄድኩኝ እቀርጽላችኋለሁ። በቅጥቅጥ በሞተር ምናምን እያልኩኝ ሁሉም ቦታ የምቀርጽላችሁ ይሆናል ማለት ነው። እና እስከ መጨረሻው ከኔ ጋር ሆኑ እንግዲህ ውድ ቤተሰቦቼ እንደ ሰማችሁት ነው፣ ሰኢድ በባህር ዳር ሄዶ ሱመያን ፍለጋ ሱመያን ግን ባህር ዳር አላገኛትም። ይሄ ነገር አሳዝኖኛል። እውነት ለመናገር እንግዲህ ባለፈ ቪዲዮ ላይ መምጣት ከፈለግክ ና እያለች ነበረ። እንግዲህ እሱም በመንገዱ ላይ ያለ ታክሲ ውስጥ እያለ እያለ ያለው የነበረው ነገር በጣም ልብ ይነካል ማለት ነው። ይነካ ነበር። ውድ ቤት ሰዎቼ ምንድን ነው በቃ አሁን ወደ ታክሲ ላይ እያለው በቃ ሳስበው ስስለው በውስጤ ሱመያ ፈርሻ፣ በቃ ዲኮር አድርጋ፣ ፍጡር አዘጋጅታ፣ ልጆቹን ፎ አድርጋ አለባብሳ፣ ሰፕራይዝ የምታረገኝ እየመሰለኝ ነው እና አላህ የምኞቴን ያሳካል ያሳካያው እያለ ነበረ ና በመጨረሻም ግን ያው እዛ ሲደርስ እንግዲህ ነበረችበት ሆቴል ሱመያ እንደሌለች አረጋግጦ እዚህ የለችም እና ወደ ገጠር ደግሞ ወደ ጎንደር ሄጄ እፈልጋታለሁ እያለ ነው። እና እኔም ማለት የምፈልገው ነገር፣ ሱመያዬ የኔ ውድ፣ ይበቃል። ያንን ሁሉ ጭቅጭቅ ተቋቁሞ ስንት ሲባል ስንት ሲሉት ያንን ነገር ሁሉ ጥሶ መጥቷል። የግድ አብረሽኝ ምናምን አይደለም፣ ግን ተመካከሩ። በኒካ ነው ያለሽው አሁን በሱ ኒካ ነው ስለዚህ፣ በዛ ወራቶች ተቆጠሩ እና ማስገደድ ምናምን ነገር አይደለም አሁን ላይ። ተወያይቶ ተነጋግሮ መፍታት ይቻላል። ያለውን ነገር መቀጠልም ይሁን አለ መቀጠልም ይሁን ግን ተገናኝታችሁ ያለውን ነገር ብታወሩ ደስ ይለኛል። እኔ ያየሁት ከሆነ በቃ ያኔ እየከፈለ ነው መስዋዕት እየከፈለ ነው እውነት ለመናገር። የሆነ ሸር ነገር ያስባል ብዬም አላስብም። እና ውድ ተመልካቾቼ እናንተ ምን ትላላችሁ? ሱመያ በቃ ተገናኝተው በቃ ያለውን ነገር ቢያስተካክሉ ብዬ አስባለሁ፣ እንደኔ ማለት ነው። ምክንያቱም በቃ ከዚህ በላይ መዞር በጣም ነው የሚያስጠላው። በቃ ይበቃል፣ እስከዛሬው ወላሂ ይበቃል። ከዚህ በላይ ሱመያዬ አትፈትኙ፣ ከዚህ በላይ አትፈትኙ። ዱኒያ ነው። እኛ ዚህ ሺ ዓመት አንኖርም። እና የአዩንና የጓደኞቿን ንግግር ሳትሰሚ እሱን ብቻ በቃ የእሱን ሁኔታ ብቻ በማየትና በመረዳት ነገሮችን ለማስተካከል ፈቃደኛ ብትሆኝ መልካም ነው ብዬ አስባለሁ። በቃ ዞሮ ዞሮ ዞሮ ምኮ ተስፋ መቁረጥም ሊመጣ ይችላል እውነት ለመናገር ማለት ነው እና እንግዲህ ስንከታተለው ከኢትዮጵያ የመን፣ ከየመን ኢትዮጵያ፣ ከሰነአ አደን፣ ከአደን ሰነአ፣ እንደዛ እያለ አሁን ደግሞ ከየመን ኢትዮጵያ ገባ፣ ከኢትዮጵያ አዲስ አበባ፣ ባህር ዳር፣ ጎንደር እያለ ይህን ያክል ሲፈልግ የሆነ የሸር ሰው ነው ብዬ አላስብም። አዩን ተያት ጓደኞቹንም ተያቸው። ግን እሱ ጋር ተገናኝተሽ ነገሩን ለመፍታት ፈቃደኛ ብትሆኝ ይልሻለሁ እህቴ ማለት ነው። ማለት በቃ እኔ አሁን ባህር ዳር ከሄደ የሚያገኛት ነበር የመሰለኝ፣ ልክ እሱም ሲያስበው እንደነበረው ግን ያው አላገኛትም። ከነበረችበት ሆቴል ወጥታለች። እንደገና ደግሞ ወጥቶም የተለያዩ መዝናኛዎች ላይም እና ውድ ቤተሰቦቼ በቃ የሆነ ድክም አላላችሁም። በቃ እኔ አሁን በቃ ባህር ዳር ላይ በርቅጠኝነት በቃ ይገናኙ ይሆናል ብዬ ያሰብኩት ነው አስቤ ነበረ እና አሁን ያው ስላላገኛት የተለያዩ መዝናኛ ቦታችሁም ላይ እየፈለገ ነበረ በጀልባም እየተጓዘ ምናምን እና ሱመያዬ ብታስቢበት ደስ ይለኛል ማለት ነው። የኔ ውድ በቃ በሰለጠነ ዘመን የሆነ ማስገደድ የሚሆን ሌላ ነገር ይኖራል ብዬ አላስብም። ግን ቁጭ ብላችሁ ተነጋግራችሁ መፍታት ትችላላችሁ። እንደዚህ ሸሽና አባራሪ ሆኖ እስከ መቼ ድረስ ነው እሱም ሲከተል አንችም ስትሸሺ እና ጥሩ አይደለም ኢንሻአላህ አላህ ከሱ ጋር ይሁን እንግዲህ ወደ ገጠር እሄዳለሁ ብሏል ወደ ገጠር ቤተሰቦች ወዳሉበት ቦታ እሄዳለሁ ብሏል እንግዲህ አላህ በሰላም ያድርሰው ሰይድ ይቅናህ ነው ማለት ነው መፈልገው ሱመያም አላህ ልብሽን ያራራው ሌላውን ነገር ትተሽ ብዙ ነገር ተብለሻለው ባዩ በኩልና በጓደኞቿ በኩል አሁን ራሱ እያረፉ አይደለም ንግግራቸው ግን እሱም ላንች እየቆመ እያየነው ነው። ስለዚህ ከእሱ ጋር ተነጋግራችሁ እስኪ ጠላትም ምርር ይበል፣ እንደው እስኪ ደስ የማይለውም ሰው እና አስቢበት ነው ምልሽ ሱመያ። እንግዲህ ይሄ ነው ዛሬ የመጣውበት ቪዲዮ። እውነት ከፍቶኛ የምር በቃ ሳያገኛት ስለቀረ ማለት ነው። ግን እንሻላ ይገናኛሉ ብዬ ነገሩ ወደ ሰላም ወርዶ እናየዋለን ብዬ ተስፋ አድርጋለሁ። ውድ ተከታታዮቼ ሁላችሁንም በያላችሁበት አመሰግናለሁ። ሰላም ሁኑልኝ። መልካም ምኞት ተመኙላቸው። ለሰኢድና ለሱመያ መልካምን ምኞት ተመኙላቸው ማለት ነው። ፋሚሊዎቼ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ሁኑልኝ። በጣም ወዷችኋለሁ። ቻው! መልካም ቆይታ።